እንደምን አረፈዳችሁ የተከበራችሁ ተመልካቾቻችን። የጥቅምት 23 2018 የዕለተ እሁድ እኩለ ቀን ዜናዎቻችን ተጀምረዋል። በእሱ ፍቃድ ተገኝ ከመላው የስቱዲዮና የስርጭት ባለሙያዎች ጋር ዜናውን እየመራሁ ቀጣዮቹን ደቂቃ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ትሆኑ ዘንድ ጋብዛለሁ። ቀዳሚው ወዳረግነው ዜና እናልፋለን። ወጣቶች ሀገር በቀል የሰላም እሴቶችን በማጎልበት ሰላምና አብሮነትን ሊያጠናክሩ ይገባል ተባለ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የሃይማኖትና የሰላም እሴት ግንባታ ዘርፍ ከአዲስ አበባ ወጣቶች ጋር በመቀናጀት ሀገር በቀል የሰላምና የመቻቻል እሴቶች ለትውልድ ግንባታ ያላቸው ፋይዳ በሚል መሪ ሀሳብ ከሁሉም ክፍለ ከተሞች ከተወጣጡ ወጣቶች ጋር ውይይት አካሂደዋል። መሀመድ ኑራሌ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከአዲስ አበባ ወጣቶች ማህበር ጋር በመቀናጀት ሀገር በቀል የሰላምና የመቻቻል እሴቶች ለትውልድ ግንባታ ያላቸው ፋይዳና የወጣቶች ሚና ዙሪያ ከወጣቶች ጋር መክሯል። በመድረኩ ሀገር በቀል የሰላምና የመቻቻል እሴቶች ለትውልድ ግንባታ ያላቸው ፋይዳ የተመለከተ ጥናታዊ ጽሑፍ ቀርበዋል። ወጣቶች ሀገር በቀል የሰላምና የመቻቻል እሴቶች ተጠብቀው ለትውልድ በማሸጋገር ሂደት ሚናቸውን እንዲወጡ ለማስቻል ያለመ ስለመሆኑ ስለመሆኑ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የሃይማኖትና የሰላም እሴት ግንባታ ዘርፍ ምክትል ኃላፊ አቶ ብርሃኑ ረታ ተናግረዋል። በዋናነት አገር በቀል የሆኑ እሴቶቻችንን ከትውልድ ወደ ትውልድ ይሻገሩ ዘንድ እዚህ ወጣቶች ከተማ አቀፍ ደረጃ ያሉ በሁሉም አካባቢ የሚገኙ አገር በቀል የሆኑ እሴቶቻችንን ከሰላም እሴት ጋር በማያያዝ ከምትችል ጋር በማያያዝ ከትውልድ ወደ ትውልድ ይሸጋገሩ ዘንድ የሁሉ መሰረት የሆነው ሰላምን በዋናነት ደግሞ ማስጠበቅ በኩል ትልቅ ፋይዳ ያላቸው ስለሆነ እዚህ ላይ ደግሞ በዋናነት ይጠቅሙን የሚችሉ የራሳችን ውስጥ ያሉ በውስጣችን ያሉ ጠቃሚ ሴቶቻችን ከእምነት የሚቀዱ ከባህል የሚቀዱ አብረን በመኖር ያመጣናቸው የወረስናቸው ጠቃሚ ሴቶቻችንን አስጠብቀን በመሄድ በኩል ወጣቱ የሚጠበቅበት የሚና የወጣ ዘንድ ይህን ታሳቢ ተደርጎ የተካሄደ ኮንፈረንስ ነው። ምክትል ቢሮ ኃላፊው ወጣቱ ችግሮች ሲያጋጥሙት በውይይት የመፍታት ባህልን የማዳ ማህበርና ማህበራዊ ሚዲያውን ለበጎ አላማ ማዋል እንደሚጠበቅባቸው መልእክት አስተላልፈዋል። ችግር እንኳ ቢያጋጥም በሰለጠነ መንገድ ሀገራዊ ሶሳቻችንን ተተርሰን የመፍታት ባህልን እያዳበረ ከትውልድ ወደ ትውልድ የሚሄዱ የሚሻገሩትን ጠብቆ ይዞ እንዲቀጥል ማድረግ ነው አንደኛው። ሁለተኛው ዘመኑ የዲጂታል ዘመን ከመሆኑ ጋር ተያይዞ ዲጂታል ዘመኑን ሶሻል ሚዲያውን ለአዎንታዊ አላማ መጠቀምና ማዋል ይቻላል። እነዚህ ወጣቶች ክሬቲቭ በሆነ መንገድ ፈጠራ በተሞላበት መንገድ ሰላምን ልማትን እድገትን በተለይ ደግሞ ከተማችን አዲስ አበባ የመላ ኢትዮጵያውያን መናኸሪያ የመላ አፍሪካውያን መናኸሪያ ዓለም አቀፍ ከተማም ጭምር ከመሆኗ ጋር አያይዘው ሰላሟ ለአፍታም ቢሆን እንዳይደናቀፍ አዋንታዊ ሚናቸውን እንዲጫወቱ ማድረግ በኩል ከዚህ ኮንፈረንስ ከዚህ ውይይት በኋላ ከነሱ የሚጠበቅ አደራም ኃላፊነትም። የአዲስ አበባ ወጣቶች ማህበር ፕሬዚዳንት አቶ በረከት ብርብርሳ በከተማዋ ወጣቶች በሰላም ግንባታ ላይ የድርሻቸውን እንዲወጡ ለማስቻል እየተሰራ መሆኑን አስታውሰው መድረኩ ወጣቶች የሰላምና የአ አብሮነት አምባሳደር እንዲሆኑ የሚያነሳሳቸው ነው ብለዋል። አዲስ አበባ ወጣቶች ማህበር ወጣቶችን ሞቢላይዝ በማድረግ አካባቢያቸውን እንዲጠብቁና በሰላም ግንባታ ላይ ሚናቸውን እንዲወጡ እያደረገ ይገኛል። ማህበሩ ከተማውን ሰላም የከተማውን መረጋጋት እየጠበቀ የሚገኝበት ሁኔታ አንዱ ሰላም ሰራዊት ማሳያ ነው ማለት ነው። ሁሉም ወጣት የበለጠ የሰላሙ አምባሳደር መሆን እንዳለበት፣ ሁሉም ወጣት ከዚህ መልስ ደግሞ የራሱ የሆነ በራሱ መንገድ በራሱ የሆነ ባህል በራሱ የሆነ ሃይማኖታዊ ሊሆን ይችላል፣ በበዓሉ ሊሆን ይችላል ችግሮችን የምንፈታበት መንገድ ለትውልድ ግንባታ መጠቀም እንዳለብን የበለጠ የሚነሳሳበትና የበለጠ አለርት የሆኑበት ገብቶ አካባቢ ላይ ፕራክቲካሊ አፕላይ የሚያደርግበት መድረክ ነው የተፈጠረው። ከ11ዱም ክፍለ ከተሞች የተውጣጡ የመድረኩ ተሳታፊ ወጣቶች ችግሮች ሲያጋጥሙ በውይይት የመፍታት ባህልን ያዳበሩበትና ሀገር በቀል የሰላምና የመቻቻል እሴቶችን ጠብቀው ለትውልድ ለማሻገር ሚናቸውን እንዲወጡ ያግዘናልም ብለዋል። መድረኩ በጣም ጥሩ ነው። በጣም አስፈላጊ የሆነ ጥናታዊ ጽሁፍ ቀርቦልናል። በዛም ላይ የማናውቃቸውን በርካታ አዳዲስ ነገሮችን አውቀናል። እነሱም የችግር አፈታት እሴቶቻችን እንዴት እንደነበሩ አላውቅም። እኔ በበኩሌ አንድ የአባቶችን የገዳ ስርዓትን ነበር ማቀውና ለካ የተለያዩ ክፍላተ ሀገራት የየራሳቸው የችግር አፈታት የባህል እንደነበራቸው ተረድቻለሁ ማለት ነው። ይሄ ደግሞ በጣም ደስ የሚል ነገር ነው። የአዲስ አበባ ወጣት ማህበር እንዴት መስራት አለበት፣ እንዴት መቻቻል አለበት የሚለው እንደነበረው መጀመሪያም ሲሰራ እንደነበረው ተቻችሎ ማለት የሆነ ቦታ ላይ ሰላም ሊያሰፍን መስራት መቻል አለበት ማለት ነው። እየገባ ከፌዴራል ጋር ቢሆን ከፖሊስ ጋር ከየትኛውም ወርዶ መስራት እና አገሩን በሰላም መጠበቅ ይኖርበታል ማለት ነው። ያላወቅነውን ነገር እዚህ ላይ እያወቅን ስለሆነ ለሀገራችን ምን አይነት ሚና እንድንጫወት የረዳን መድረክ ነው ብዬ ነው የወሰድኩትን ማለት ነው። ያ መድረኩ እጅግ በጣም የተሻለና አስተማሪ መድረኮች መድረክ ነበረ። እውነቱን ለመናገር ከሆነ የቀረበውም ሰነድ እጅግ በጣም ቆንጆና ቀጣይ ለወጣቶች በተለይ ሀገራዊ እሴት ላይ ምን ማድረግ እንዳለብን እና በደንብ አድርጎ ምን ምን ላይ ማተኩረን መስራት እንዳለብን ግንዛቤ የፈጠረ መድረክ ነበረ። እጅግ በጣም የተሻለ ነው ሰዓቱ ራሱ ላይ እንዴት አድርጎ እሴት መጨመር እንዳለበት ባህሉ ላይ ወጉ ላይ ያለውን ነገር ላይ በደንብ አድርጎ ምን ላይ አተኩሮ መስራት እንዳለበት ያሳየ በረክ ነበር። የቅዳሜና የእሁድ ገበያ አማራጭ የግብይ ስፍራ በመሆኑ የኑሮ ውድነትን እያረጋጉ መቀጠላቸውን ሸማቾች ተናገሩ። በዓለም ባንክና በሌሎች አካባቢ የሚገኙ የእሁድ ገበያዎች ላይ ቅኝት አድርጎ የሸዋስ ዋለ በቀጥታ መስመራችን ላይ ይገኛል። እንደምን አረፈድክ የሸዋስ? ምን ምን ጉዳዮችን ተመለከት? አመሰግናለሁ። በሱ ፍቃድ አሁን ከአለም ባንክ ጀምሮ የተለያዩ የእሁድ ገበያዎችን ቅኝት ስናደርግ ቆይተናል። ቅኝት ካደረግንባቸው ቦታዎች መካከል አለም ባንክ አደባባይ የሚገኘው ትልቁ የእሁድ ገበያ አንዱ እንደሆነ መመልከት ይችለናል ማለት ነው። በእሁድ ገበያው ላይ እንደሚታወቀው እንግዲህ መንግስት ሰው ተኮር የሆኑ በርካታ ስራዎችን በተለይ የሰውን የኑሮ ጫና በማቅለል ረገድ ትልቅ ጉልህ አስተዋጽኦ ያላቸው ገበያዎችን፣ እንዲሁም የሰንደይ ማርኬት በማለት የቅዳሜና እሁድ ገበያዎችን በማመቻቸት እንግዲህ ከሀያ ምናምን የሚደርሱ ገበያዎች እንግዲህ በአዲስ አበባ ደረጃ አገልግሎታቸውን እየሰጡ እንደሚገኙ መመልከት ችለናል። እና ዛሬ እንግዲህ ዓለም ባንክን የእሁድ ገበያን በሚገባ ተመልክተነዋል ማለት ነው። ብዙ ምርቶች ያም ከተጻፈላቸው ከተተመነላቸው ዋጋ በታችም ሲሸጡ የተመለከትንበት ሁኔታ እንዳለ ተመልክተናል። ምርት እንግዲህ በስፋት እንዳለም አይተናል። ሽንኩርት፣ ጥቅል ጎመን፣ ጎመን የመሳሰሉ እንዲሁ ደግሞ ብርቱካንም በብዛት እንግዲህ በገበያዎቹ ላይ እየተሸጡ እንደሚገኙ እየተመለከትን እንገኛለን። ከነዚህ መካከል እንግዲህ በርካታ እንትኖችም ሸማቾችንም እንዲሁም ደግሞ አምራችና ነጋዴዎችንም አነጋግረናል። አምራቾቹ በቅዳሜና እሁድ ገበያ ተጠቃሚ እንደሆኑ ሲገልጹልን ነበረ። ምርት እንግዲህ ቀጥታ ከገበሬው በማስመጣት በቀጥታ እንግዲህ ሽያጩን ሲያከናውኑ መመልከት ችለናል። ያነጋገርናቸውም ነጋዴዎችም ይህንን ገልጸውልናል። የምርት እጥረት የለም ተብሏል። በዋጋ ደረጃ ከሌሎች ገቢያዎች ከሚሸጡበት ገቢያ ደረጃ የተመለከትን እንደሆነ በጣም በቅናሽ ከአስርና ከሀያ በመቶ ባላነሰ ሁኔታ ቀንሰው ሲሸጡ የተመለከትንበት አጋጣሚ አለ። ለምሳሌ አክል ለማንሳት ጥቅል ጎመን በኪሎ 30 ብር እንዲሸጥ ተተምኖለታል። ነገር ግን በ20ና በ25 ብርም ሲሸጡ የተመለከትንበት አጋጣሚ አለ። ሽንኩርት እንግዲህ በ40ና በ45 ብርም በኪሎ ማለት ነው እየተሸጠ እንደሚገኝ እየተመለከትን እንገኛለን ማለት ነው መንግስት እንግዲህ ሰው ሪኮር የሆኑ ስራዎችን በመስራት የሰውን ወይም የዜጋውን የኑሮ ጫና የሚያቀሉ የተለያዩ ማዕከላትን በተለይ በአዲስ አበባ እንደገነባ ይታወቃል። በአምስቱ በሮች ወይም በአዲስ አበባ መግቢያ በሮች ላይ የተለያዩ የገበያ ግዙፍ የገበያ ማዕከሎችን እንደገነባ እናስታውሳለን። ከነዛ በተጨማሪ ግን የቅዳሜና እሁድ ገበያ የሚባሉት ደግሞ በየመንደሩ በየአካባቢው የተቋቋሙ ማለት ነው የሰውን የኑሮ ጫና በማቅለል ረገድ ጉል አስተዋጽኦ እያበረከቱ እንደሚገኙ መመልከት ችለናል ማለት ነው ከሁሉም አንጻር የተመለከትነው እንደሆነ በዋጋ ደረጃ በጥራትም ደረጃ በብዛት የፈለጉትን ምርት በማግኘት ደረጃ በቅዳሜና እሁድ ገበያዎች ላይ ትልልቅ ግብይቶችን ሲከናወኑ ተመልክተናል ያገኘናቸው ሸማቾችም ነጋዴዎችም ይህንን የተመቻቸው እድል በተለይ መንግስት ያመቻቸው ድል ትልቅ ስለመሆኑ ነው እየገለጹልን የሚገኘው ማለት ነው ሽንኩርትም ቲማቲምም ብርቱካንም ጥቅል ጎመን የተለያዩ ምርቶችም እንግዲህ በእነዚህ እነዚህ ገበያዎች ላይ ቀርበዋል። ብዛት ሰውም አሁን ልምድ እያደረገው መጥቷል። የሚሸምተው ወይም የሚገበያየው ቅዳሜና እሁድን ጠብቆ እነዚህን የአትክልት ምርቶችን እየሸመተ እንደሚገኝም ተመልክተናል። እነዚህን ጠብቆም የሚሸምቱ በርካታ ሸማቾች እንዳሉ ነው ለማየት የቻለነው። እንግዲህ በምርት ደረጃ በቂ አለ። በዋጋም ደረጃ እንግዲህ በቅናሽ ይሸጣልና እንግዲህ የሚከታተሉን ተመልካቾቻችንም በእነዚህ ገበያዎች ላይ በሚሄድ ኪሳቸውን በማይጎ ዋጋ እነዚህን ምርቶችን ማግኘት እንደሚችል በዚሁ አጋጣሚ ለመግለጽ እንወዳለን። በርካታ ያነጋገርናቸው ነጋዴዎችም ሸማቾች አሉ። በኋላ ላይ ምሽት ላይ በሚኖረን የዜና ሰዓት ላይ በዝርዝር ይጃቸው የሚመለስ ይሆናል። እኔ ግን በዚሁ ላብቃ። አመሰግናለሁ ለሰጠን መረጃ። ይሸዋስ ቀጥናላል። ተመልካቾቻችን፣ ከኤምኤን የትውልድ ድምጽ ከሆነ ኤምኤን የኩለቀን ዜና ነው እየተከታተላችሁ የምትገኙት። ወደ ቀጣይ ዜናችን እናልፋለን። በአዲስ አበባ ከተማ የሚገኙ ሆስፒታሎችና የጤና ተቋማትን ባካትተው የላብራቶሪ ምዘና ሰላሳ ተቋማት በዓለም አቀፍ ደረጃ ተወዳዳሪና ከፍተኛ የምዘና ደረጃ የሚያሟሉ ሆነው መገኘታቸውን የአዲስ አበባ ጤና ቢሮ አስታወቀ። በአዲስ አበባ የሚገኙ የጤና ተቋማት በላብራቶሪ አገልግሎት ዘርፍ ዓለም አቀፍ ደረጃ ያላቸው ተመራጭና የተሟላ አገልግሎት የሚሰጡ እንዲሆኑ ተገቢው ክትትልና ድጋፍ እየተደረገ መሆኑን ቢሮ አስታውቋል። ቢሮ እስከ ከፍተኛ ደረጃ ላቦራቶሪ አገልግሎት እየሰጡ ላሉ የጤና ተቋማት እውቅና ሰጥቷል። ባልደረባችን ጽዮን ማሞ ተከታዩን አዘጋጅተዋለች። በአዲስ አበባ ከተማ አንድ መቶ አራት የጤና ተቋማት እንዳሉ የአዲስ አበባ ጤና ቢሮ መረጃ ያመለክታል። ከነዚህ የጤና ተቋማት ውስጥም በላብራቶሪ አገልግሎት ደረጃ ከፍተኛ ወይም ባለ አምስት ኮከብ ደረጃን የያዙ የጤና ተቋማት ሰላሳ ስለመሆናቸው ከቢሮ ያገኘነው መረጃ ይጠቁማል። የአዲስ አበባ ጤና ቢሮም በላብራቶሪ አገልግሎት የላቀ ደረጃ ያላቸው ሰላሳዎቹን ጨምሮ ከባለ ሶስት እስከ ባለ አምስት የኮከብ ደረጃ ላሉ ጤና ተቋማት እውቅና ሰጥተዋል። ስታር በማምጣት ተሸላሚዎች ናቸው። በአዲስ አበባ ከተማ የሚገኙ ሆስፒታሎችና ጤና ጣቢያዎችን ባካተተው የላብራቶሪ ምዘና ሰላሳ ተቋማት በዓለም አቀፍ ደረጃ ተወዳዳሪና ከፍተኛውን የምዘና ደረጃ ያሟሉ ሆነው መገኘታቸውም ተገልጿል። ኤክስተርናል የምንላቸው ከቢሮው ውጭ የሆኑ ገለልተኛ የሆኑ በላብራቶሪ ላይ ብዙ ስራ የሚሰሩ ተቋማቶች ክትትል አድርገውበት ምዘና አድርገውበት በዚያ መሰረት የወጣው ውጤት ነው ሰላሳዎቹ ከጥራት አንጻር ወደ ወይም የስልምታ በምንለው ምዘና ሰላሳዎቹ አምስት ስታር አሉ። አስራ አራት ደግሞ ወደ አራት ስታር ላይ የገቡ አሉ። ሁለት ብቻ ከሁለት ስታር የሆኑ ሁለት ብቻ አሉ። ሌሎቹ ግን ሶስትና ከ ሶስት በላይ ስታሪ ይኖራቸዋል ብለን አቅደን ነበረ። ከዚያ ውስጥ እንግዲህ ሁለቱ ብቻ ናቸው ከዕቅዳችን በታች። እውቅናው በጤና ተቋማቱ አዎንታዊ ፉክክርን የሚፈጥር ስለመሆኑ እውቅና የተሰጣቸው የጤና ተቋማት ገልጸዋል። እውቅናው በጤናው ዘርፍ የሚሰጡ አገልግሎቶችን የተሻሉና ተመራጭ ለማድረግም ያግዛል ተብሏል። በማይክሮባዮሎጂ የሚሰጠው የላብራቶሪ ምርመሪያችን በአምስት ዘርፍ የአይስኦ 15189 ስታንዳርድን ያሟላበት ነው። ይሄ ማለት በእኛ ሆስፒታል የሚሰሩ እነዚህ እዚህ ላይ የተመዘገቡት ምርመራዎች በየትኛውም ሀገር ቢሄዱ ተቀባይነት የሚኖራቸው ውጤቶች ስለሆኑ በዚህ በውጤቱ ባገኘነው ነገር በጣም በጣም ደስተኛ ነን። የተሻለ ሆነን ለመገኘት ሌላም ተጨማሪም አክሬዴት ለመሆን በሌሎች ቴስቶች ባሉት ቴስቶች ማለት ነው። ካሉት ቴስቶች አሁን በኛ ለምሳሌ ስልሳ ቴስቶች እንሰራለን ከዛ ቴስቱ አንዱን ደግሞ ወይም ሁለት ተጨማሪ አክሬዴት እየሆንን ጥራት ያለውን ታካሚዎች የተሻለ አገልግሎት እንዲያገኙ እንሰራለን። ጤና ጣቢያዎቻችን መካከል ላይ የውድድር መንፈስ ይፈጠራል። በዛው ልክ ደግሞ በተለይ ላብራቶሪ ዘርፍ ላይ ያሉ ባለሙያዎችንም ዲፓርትሜንት ሄዶችን ጭምር በፉክክር መንፈስ ነው ይሄ ሽልማት ይዞ የሚሰሩት፣ እና ለቀጣይ ደግሞ እኔ ጉለቶች ላይ ቀጣይ የተሻለ ስራ ለመስራት ስለሚያስፈልግ እነሱም ደግሞ ያበረታታል ብዬ አስባለሁ። ጎን ለጎን ደግሞ ለህብረተሰባችንም ጭምር አገልግሎት አሰጣጡ ላይ የተሻለ የመሻሻል ሁኔታዎች ይኖራል ብዬ አስባለሁ። የጤና ስራ ሌት ከቀን መስራት የሚጠይቅ ሰው ላይ የሚሰራ ሰብዓዊነትም ያለበት ስለመሆኑ አንስተው ለቀጣይ ስራ የበለጠ ትጋትና ተነሳሽነት ለመስራት የሚገፋፋ ነውም ሲሉ አንስተዋል የተሰጠነ የአናውንስመንት እንትን እኛን ለተጨማሪ አክሪዴት እንድናደረግ አበረታቶናል ደግፎናል በተቻለ አቅም አብዛኛውን ቢቻል ደግሞ ሁሉንም የምንሰጣቸውን ላቦራቶሪዎች ላቦራቶሪ ምርመራዎች ኢንተርናሽናል ስታንዳርዳቸውን የጠበቁ በማድረግ እንዲሁም ደግሞ ያን ደግሞ አፕሩቭ የሚደረግበት ሬጂስተር በማስደረግ በአይኤስኦ ሁሉንም በዚህ ዘርፍ በማስመዝገብ ለመስራት ያቀ ነው። ዲፕሊ ሙሉ በሙሉ የአንድ አመት ስራ ነው። የአንድ አመት ስራ ሆኖ በጣም ዲፕሊ ላብራቶሪ ዘርፍ ላይ ጤና ጣቢያዎቻችን የተፈተሹበት አግባብ ነው ማለት ይቻላል። በዚህ ነው ቅናው የሚያገኘ ነው ዛሬ ማለት ነው። አዲስ አበባ ከተማ ለጤናው ዘርፍ በተሰጠው ትኩረት ከጊዜ ወደ ጊዜ ወደ መንግስት የጤና ተቋማት የሚመጡ ተገልጋዮች ቁጥር ስለመጨመሩም ተመላክቷል። የጥቅምት 23 የዕለተ እሁድ የእኩለ ቀን ዜናችን ይህን ይመስል ነበር። በሱ ፍቃድ ተገኝ ከመላው ስቱዲዮና የስርጭት ባለሙያዎች ጋር በጋራ ቆየን። ከሌሎች የአዲስ ሚዲያ ኔትወርክ የመዝናኛ ፕሮግራሞች ጋር ቆይታ እንድታደርጉ ጋብዛለሁ። እኔ ኮዱ ተሰናበትኩ። በሰላም ዋሉ።